ወይኔ ወይኔ ወይኔ ዛሬ እሙሽ ብሩኬ ሀይሜ እንዴት አባታቸው እንደሚያምሩ ማለት ነው እና አይቲንክ ይመስለኛል ብሩኬ ለእናቶች ቀን እናቱን ያው እንኳን አደረሰሽ፣ እንኳን ለእናቶች ቀን እንኳን አደረሰሽ ማለት ፈልጎ ይናል ና እሱም የሚገርም ስጦታ መሰለኝ ያመጣላት፣ ለሙሽ ማለት ነውና። ሰላም ሰላም ቤተሰብ እንዴት ናችሁ? እንዲ እንደና ወይ እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። ይሄ ቪዲዮ ሁላችሁ እናት ለሆናችሁና፣ እንኳን ለእናቶች ቀን በሰላም በደስታ አደረሳችሁ። ላለው የኔ እናትም እንኳን ለእናቶች ቀን አደረሰሽ፣ እንኳንም ወለድሽኝ፣ እንኳንም ወደዚህ ምድር አመጣሽኝ። ነፍ ነፍ ነፍ አመት ኖሌልኝ እናት የኔ ውድነ ነገር ከፎሽን አያሰማኝ የኔ ውድ ነገር ማለት ነው። ኑሪልኝ ሌላ ምንም ምልሽ ነገር የለም። ጤናሽን አሁንም አብዝቶ ይስጥሽ። ሞክሪያ ጌጤ፣ ሁሉ ነገር የነሸናቴ ማለት ነው። እና ሌላ የምለው ቃል የለኝም። ሁሌም የእናቶች ቀን ቢከበር ብዬ አስባለሁ። እናት ደስታችን ናት፣ እናት ጌጣችን ናት። በቃ ጌጣችሁ፣ በቃ ጌጥ ስታደርጉ የሚያምርባችሁ ሰዎች። እናት ካሌላችሁም ደግሞ ምንም ብትሆኑ አያምርባችሁም። እና እናት ሁሉ ነገር ናት። እና ያው ሀይሚ ሻዬ ይሄ ውፍረቷ እያገረመን ነው። ቀሚሱ ደግሞ እንዴት አባቷን የሚያምርባት። ያው ብሩኬም እሙሽም አንድ አይነት በአንድ አይነት መተባል ማለት ነው። እና ዛሬ አይኔ ነው ምኔ ነው እሙሽና ሀይሚ ተመሳስለውብኛል ማለት ነውና የሆነ ሀይሚ ከሌላ ሰው የተወለደች ከእሙሽ በቃ የሚመስለው ማለት ነው ብሩክ ታላቅ ከዛ እሞሻለች አለች ከዛ ሀይሚ አለች ማለት ነው። እና የሆነ የሁለት አመት የሶስት ዓመት ልዩነት ነው የሚመስለው ማለት ነው። እና ልጆቿ ነው የሚመስሉት ማለት ነው። በእርግጥ ሀይሚም ልጇ ናት። መዋደድ ቋንቋ ነው ማለት ነው። እና ያው እንደሚመስለኝ እንደ ቪዲዮ ከፎቶ እንደተረዳሁት፣ ያው ለእናቶች ቀን ትናንት ነበረ ማለት የነበረበት ያው ትናንት ደግሞ ብሩኬ ለወንድሞ ቻናል ከፍቶለት የወንድሞን ቻናል እያስተዋወቀልን ነበረ ሀይሚም ብሩኬ የእናቶች ቀን ሁሌም አለ። እናታችሁን ባላችው አቅም በኖራችሁ ቀን አመት ወይም ጠብቃችሁ አይደለም፣ ሁሌም የእናቶች ቀን ነው። ሁሌም እናቶቻችን ማስደሰት ደስ ይላል ማለት ነው። ግን ያ ቀን ደግሞ በአመት አንድ የመቱ ስለሆነ ያው የበለጠ ደስ ይላል በቀኑ ሲሆን ማለት ነውና ያው ትናንት ነው ማለት ነውና ያው ዛሬም ይቻላል ማለት ነው። አረፈደም እንደሚመስለኝ፣ ይሄን ልብስ ገዝቶላት መሰለኝ አምጥቶ ለሙሽ የሚሰጠው ማለት ለምን ከፎቶ እንደምረዳው እንደሚረዳው ለምን ሀይሚና ብሩኬ አንድ አይነት ልብስ ለብሰዋል እሙሽ ደግሞ ለየት ያለ ሽፎን የለበሰችው እና በጣም በጣም ነው የሚያምርባቸው በጣም ነው ደስ የሚሉት እና እውነት እሙሽ እድሜ ሄር ዝሚበል ውለጅ ውለየ ሳይሆን የልጆችን የልጅ ልጅ ያሳይሽ ያው አሁን ደግሞ ትልቁ አግብቶልሻል የመጀመሪያ ልጅሽ ከዛ እያለ እየቀጥል የሁሉንም ኤ ምንም አይንካሽ ክፉ አይንካሽ እግዚአብሔር በቃ አሁን ረፊ ብሎሽ የው በልጆች እያየሽ ነው ልጆች መጦሪያ ናቸው። እና በቃ እረፊ ብሎሽ ነው። ብዙ መከራና ስቃይን አይተሽ ዛሬ ደግሞ ተመስገን ነው በቃ የምትይበት ቀኑ ነው እና እንኳንም ደስታሽ እናሳየሽ ልጆችሽ እዚህ ደርሰው አንቺን እንኳን አደረሰሽ ሊሉሽ በቅተዋል ማለት ነው እና ነገ ደግሞ የዛሬ ዓመት የዛሬ ሁለት ዓመት ደግሞ የእነ ብሩኪ ልጆች አያታችን እንኳን ለእናቶች ቀን አደረሰሽ፣ የሚልበት ቀን ቅርብ ነው እና ያው ሀይሚሻዬም አራቱ ልጆች ዱብ ዱብ አርግታ ለሙሽዬ እንኳን አደረሰሽ የምትበቀን ይመጣል ማለት ነው እና አይ ቲንክ በጣም ነው የምታምሩት። በጣም በጣም በጣም ደስ የሚል ቪዲዮ ነው፣ ፎቶችሁ ሲታይ ራሱ ኬክ ኬክ ነው የሚመስሉ። ኬክ ኬክ አይታችኋል? ጉሞጡን ጉሞጡን ጉሞጡን፣ ቦምቦሊኖ ቦምቦሊኖ፣ አብሶ እሙሽና ሀይሚ ቁጭ በቃ እናትና ልጅ ጌታን እናትና ልጅ አይናቸው፣ ሳቃቸው፣ ሁሉ ነገራቸው ኦማይ ጋድ፣ በቃ ሲመሳሰሉ ማለት ነውና በጣም ነው የሚያምሩት ማለት ነውና፣ ያው እንኳን ለእናቶች ቀን አደረሳችሁ ብለናለን። ነፍ አመት ኖሪልን እሞሽዬ። እነዚህ ልጆች ሰው እንዲወዳቸው በቃ የእውነት ልጅሽ በሰው ዘንድ ተወዳጅነትን አግኝተሻል። በቃ በጣም በጣም በጣም የሚገርም ፍቅር ያለው ሰው ነውና፣ ኦህ ሀይሜሻም እንደሰው ማለት ነውና በቃ ሌላ ምንም የሚለው ነገር የለም። ለእኔም ለእናቶች ቀን እንኳን እናቴን አደረሰሽ ብያለሁ። ሙልዬ ነው የእናቴ ስም፣ ሙልዬ የእኔ እናት ኑሪልኝ። ውድድ ነው ማድረግሽ ማለት ነው። የእናቴ ፎቶ እንደ አጋጣሚ አብረን የተነሳ ነው ፎቶ ብዙም ባይኖረንም አንድ ፎቶ ነበረ፣ እሱን ለጥፊ ያለው እናቴ። እንኳን አደረሰሽ ብያለሁ። ዛሬ የሚገርም በቃ በሚገርም ቪዲዮን የሚመጡልን ቡቡዬም ሀይሚዬም እሙሽዬም ይመጣሉ ብዬ አስባለሁ። ማታ ሰዓት ይከበር በጊዜ ልቀቁልን። በጣም በጣም ዛሬ ደስ ብሎኛል፣ እሙሽን ስላየው ማለት ነው እና እመሩ፣ ሁሌም እመሩ የእውነት ሁልጊዜም እንደዚህ ሳቆ፣ ሁሌም እንደዚህ አብቡ። በቃ ሌላ ምለው ነገር የለም። ብሩኬ ስለ እናቱ ሲያወራ ቃላት ያጥረዋል ማለት ነው እና ኢቭን እስከ መነቀስ ደረጃ ደርሷል። እናቱ ማለት ነው። እናቱ ጌጡ ናት። እናት ጌጥ ናት። እና ለእናት ምንም ቢደረግ አይጎዳም እና እናታችን ሺህ ዓመት ኑርልና። እናቶቻችሁን ተንከባከቡ። ማድረግ ያለባችሁን ነገር ለእናቶቻችሁ አድርጎን ን ምለው እና ያው ሀይሜና ሙዤ በጣም ነው ያማረባቸው ማለት ቡ ብዬ ማምሩባህል ግን ከሀይሜና ከሙሽ አበልጥም የሆነት ለመናገር ማለት እና የሀይሜና የሙሽ መመሳሰል ገርሞኛል። ሀይሜ ደግሞ በጣም ቀሚስ ያምርብሻል። ረጅም ቀሚስ በጣም ነው የሚያምርብሽ ማለት ነው እና ያው ቪዲዮን እስከምናየው ነገር ጋብቻ አለው። ይሄ ቪዲዮ ያው እንዲሁ ያስታወቃል። በቃ ለሙሽ ወይ ስጦታ ተልኮላት ከብሩክ አድናቂዎች ለብሩክ ለሙሽ ተልኮላት ይመስለኛል፣ ማለት እንደዚሁ ሲታይ፣ ካለባበሳቸው ምናምን ሲታይ ማለት ነው። ያው ኦረዲ የሙሽ ተለየ እንጂ የብሩክ እና የአይሜ አንድ አይነት ነው ልብሳቸው ማለት ነው። ጥንድ ስለሆኑ ማለት እና ምን እንደምላችሁ አላቅም። በቃ መቼ ሆኜ ከእናቴ ጋር እንደዚህ ፎቶ የምነሳው ነው ያልኩት ማለት ነው።